ሰላም ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የእኔ ቤተሰቦች እንዴት አደራችሁልኝ? ጨረቃ ፋሚሊዎች ደህና ናችሁ ወይ? እኔ ያለው እግዚአብሔር መስገን ክብሩ ይስፋ ለምዳን ዓለም እንዲሁም ሙስሊም ዘመ ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛልኝ እንደ ሰማይ ከዋክብት፣ እንደ ምድር አሸዋ ብዝት ስፍት ትበሉልኝ። እንግዲህ ዛሬ በጠዋቱ ተከስቻለሁ። ትላንትና እንደነገርኳችሁ ብዙ አልተመቸኝም እና በትላንትናው ቪዲዮ ላይ ብዙ ነገር አልተናገርኩም፣ ብዙ ነገር አላወራሁም። ግን ከላይ ከላይ ዋና ዋናውን እነግራችኋለሁ፣ ማለት አውርቻለሁ እና ቪዲዮውን ራሱ ማለት ነው። እውነት ለመናገር ያው ብዙ ሁሉንም አላየሁትም። ግን አየዋለሁ፣ ገና በደንብ አላየሁትም እና እንደነገርኳችሁ መንገድ ላይ ነበርኩኝ ትራንስፖርት ላይ ማለት ነው በጣም የመኪና ድምፅ አለ ጫጫታ ምናምን ነበር እና በዛን ሰአት ነው እንግዲህ ሪከርድ ያደረግኩት በጣም ጫጫታ ምናምን ነበር በዛ ላይ የታክሲ ድምፅ ምናምን ነበር እና በደንብ እንትን አላልኩም ግን ማታም ገብቼ ቤት ተኛ ሆኝ መሸ ማለት ነው እና ብሩኬ ሌሊት ላይ ነው ብቻ፣ ማታም አይሉት ግን መሸሸት አድርጎ ፖስት ያደረጋት ልጅ ኢንስታግራም ላይ አለች። እና ለማንኛውም ይሄን ቤት አዲስ የምትቀላቀሉ ሰዎች ሰብስክራይብ አድርጎ አዲስም እየመጣችሁ ያላችሁ ቤተሰቦች በጣም ከልብ አድርጌ ያመሰግናለሁ። እንዲሁም ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ እና መለላችሁ ፈልጌ ነው። ይቺ ልጅ ደግሞ ቲክቶክ ላይ ማልቀስ ጀምረዋል ቤተሰብ እግዚአብሔርን እኔ ሳልፈልግ እየሳኩ ነው ማለት ሳልፈልግ እየሳኩ ነው። ሳልፈልግ አታስቆኝ። እኔ በቃ ሳልፈልግ ማለት ነው እየሳኩ። ቲክቶክ ላይ ወስደው እያለቀሱ ማልቀስ ጀምረዋል እነዚህ ልጆች። ማን ናት ቆይች ልጅ? ምንድን ናት ብላችሁ ነው የምታለቅሱት? በቀደም ሀይሚ የሆነ ልጅ ፖስት አድ ፖስት አድርጋ ሳምር በቃ የሆነ ሪፖስት ነው ኢንስታግራም ላይ እንዴት ፖስት እንደሚደራረጉ ባላውቅም፣ ቲክቶክ ላይ ሪፖስት ሪፖስት ነው የሚባለው። እንግዲህ ልክ እንደዛ ነው ሼር የሚደራረጉት። እና የሰፈር ልጆች ጓደኛ ምናምን አብሮ አደገ ዘመድ እንዴ ያክስት ልጅ ያጎት ልጅ ምናምን ፖስት አይደረግም እንዴ እናንተ? ኧረ በስመ አብ ወንድሞቼ፣ ያክስቴ ልጆች ያጎቶቼ ልጆች በደንብ አድርጌ ነው ፖስት ማድረግባል እያለን ባልዬ ገባ ላይክ ያደርጋል እና ግዴታ ካሜራ ላይ አምጥቼ ማስተዋወቅ አለብኝ። እኔ ፖስት ለማድረግ ማለት ነው፣ ወይም ብሩኬ ፖስት ለማድረግ ወይም ደግሞ ሀይሚ የሆነ ፎቶ ፖስት ለማድረግ በእናንተ እይታና በእናንተ አስተያየት እኮ ግዴታ እዚህ ካሜራ ላይ አምጥተው ማስተዋወቅ አለባቸው ማለት ነው እኮ አለበለዛ ብሩኬ ፖስት የሚያደርጋት ውሽማ ናት፣ ሀይሚ ፖስት የምታደርገው ውሽማ ነው። ማለት አራት ታስቆኝ ተው! አቤት ወሬ ማዳመቅ ስትወዱ፣ አቤት ማራገብ ስትወዱ ደግሞ እኮ ምን ይሆናያችሁት እግዚአብሔርን። በእርግጥ ብሩኬን ኢንስተግራም ላይ በጣም ብዙ ሰው ይከታተለዋል፣ የዩቱብ ቤተሰቦቹም ይከታተሉታል። ግን በዚህ ፍጥነት እንዴ! በዚህ ፍጥነት አምጥተው ቲክቶክ ላይ በቃ እየተቀባበሏት ነው ልጅቷን ማናት እያሉ ማለት ነው። ምንድናት? ማናት? ብሩኬ ከባድ ውሳኔ ወሰነ። አረ ተው ቤተሰብ እንዴ እግዚአብሔርን፣ ዘመርናት ሲጀመር እኔ ፊታቸው ራሱ የሆነ ከነሱ ቤት ወጣች አይደለችም ትመሳሰላለች። እና ልጅቷን ታቂያታለሽ ካላችሁኝ አላቃት አላቃትም። ማናት? ምን ትሆን? እኔ ከነ ብሩኬም ጋር አይቻት አላቅም አይቻት አላቅም ልጅቷን። እንዳጠቃላይ ግን እናንተ አይታችኋት ሊሆን ይችላል። ማለት ብዙዎች ማታቋት የማታቋት ትሆናላችሁ። እንግዲህ እዛ ሼር የምታደርጓት ምናልባት ደግሞ የምታቋት ያላችሁ ካላችሁ፣ ታቋት አላችሁ ማለት ነው። ግን አላቃትም ልጅቷን። ማናት? ምንድን ናት? እስካሁን አይቻታለሁ አላየኋትም። አይቻት አላቅም ልጅቷን። ግን የሆነች ቆንጅዬ ነገር ናት። ከሀይሜ ግን አትበልጥም። ምክንያቱም ሜካፕ አብዝታለች፣ ጸጉሯ ምናምን። ብዙም ቆንጆ ናት፣ ግን የሆነ ሜካፕ ነገር ያበዛች ይመስለኛል። እና ለማንኛውም እኔ አሁን እዚህ ጋር የመጣሁበት ዋናው ምክንያቴ የሆነ ነገር ስታ ፖስት ሲያደርጉ እነሱ ልጆች ይዛቸው የምትሮጡት ነገር ነው ማለት ቶሎ ብላችሁ በሌላ ለምንድን ነው የምተረጉሙት? የሰው ልጅ እኮ ዘመዱን ያጎቱን ልጅ ያክስቱን ልጅ ፖስት ያደርጋል። ግዴታ ሌላ ነገር አይደለም። ሀይሚዬም ምናልባት ዘመዱ ሊሆን ይችላል በቀደም ፖስት ያደረገችው፣ ግን ያው ጓደኛቸው እንደሆነ የዛ ሀገር ልጅ እንደሆነ ጀማአቸው እንደሆነ አውቃለሁኝ። ዝምድና አይኖራችሁ አይኖራችሁ አላቅም፣ ግን ብዙዎቻችሁ አንድ ላይ እያቀነባበራችሁ አንድ ላይ በቃ እያረጋችሁ ስትፖስቱት ነበር እና እውነት ለመናገር ይህን ሳየ የተሰማኝ ስሜት አስጠልቶኛል። ለምን ሃይሚዬን ከሌላ ወንድ ጋር ማቀን? ትናንትና አልሰማችኋትም? እንዲህ ሀይሜ ስትናገር ቪዲዮን ጨርሳቸው እኔ እንኳን እኔ እንኳን ማለት ነው፣ እዛ ትራንስፖርት ላይ ሆኜ እንኳን ስልኬን ስልኬን ሰው እየሳቀብኝ የጆሮዬን የስልኬን ስፒከር ደግሞ ኤልፎን እንኳን አልያዝኩም ነበር፣ የስልኬን ስፒከር ጆሮ ላይ ለጥፌ እንኳን የሰማሁት የሰማኋቸው እራሱ ሰምቻለሁ። ሀይሜ ምንድን ነው ያለችው ትናንትና? ብሩኬ ከሌላ ቪዲዮ አልሰራም፣ ከዩቲዩብ እጠፋለሁ ከሚ ከሌላ ወንድ ጋር በፍጹም እኔ በካሜራ መምጣት አልፈልግም፣ ከዩቲዩብ እጠፋለሁ። ዛሬ የመጨረሻ ጊዜ ሁሉ ሊሆን ይችላል ብሩኬ ካልተረዳኝ ብላለች። አያችሁ? ይሄ እኮ ለእናንተ ትልቅ መልስ ነው። ለእናንተ ብቻ ለሁላችንም፣ ለእኔም ትልቅ መልስ ነው። እናንተ ግን ትናንትና ከሌላ ወንድ ጋር ይዛችሁ ውን ውን ውን ስታደርጉት ነበረ እና እንግዲህ ዛሬ ሙያውን እንግዲህ እግዚአብሔር ሆነህ ብሩኬ ይች ልጅ ከየት አምጥተህ ፖስት እንዳደረግካት አላቅም። ዘመድህም ትሁን አክስትህም ትሁን ዘመድህ ሌላም ነገር ጓደኛም ትሁን አላቅም። በነገራችን ላይ እኔ እንደ እውነታው ልንገራችሁ እና ማለት አንድ ባለትዳር ወንድ የሆነችን ሴት ወይ እሷ ትዳር የሌላትን ማለት ነው። እሷ ትዳር የሌላትን ሴት ወይም ደግሞ የፍቅር ጓደኛ የሌላትን ሴት አምጥቶ ፖስት ቢያድርግ እናደዳለሁ። እኔ በበኩሌ አልወድም። ፖስት ማድረግ የለበትም። ባለትዳር ሆኖ ትዳር የሌላትን ሴት ፖስት ብቻ አይደለም በነገራችን ላይ በሌላ በኖርማል ህይወት ራሱ ከእሷ ጋር አብሮ መሄድ፣ መብላት፣ መጠጣት አብሮ ሌላ ሌላ ላይፍ ማሳለፍ እንግዲህ የየራሳችን አስተሳሰብ ይለያያል። እኔ እንደ ራሴን ነው ራሴን ውክዬ ሳወራ ግን እንደዛ እንዲያደርግ ባሌ አልፈቅድለትም። እናደዳለሁ። እንደዛ አይደረግም። እንዲያደርግም አልፈልግም። ሲጀመር እኔ በሌለሁበትም እነሱም እንዲገናኙም አልፈቅድም። ግን እንዴት መሰላችሁ? ለምሳሌ እኔ ራሴንን ምሳሌ ላድርግላችሁና ለምሳሌ እሺ፣ ሀይሚና ብሩኬንም ልውሰድ ምሳሌ ችግር የለውም። ለምሳሌ ሀይሚና ብሩኬ አብርሽና ሩት አሉ። እነሱ ያው የቀረቡ ስለሆኑ በርግጥ ወንድማማቾች ሆኑብኝ። እነሱ እንጂ እሺ ማርኬ ልውሰደው፣ ማርኬ ልውሰደው እና ለምሳሌ ማርኬ ፍቅረኛ አለው። ብሩኬና ማርኬ ጓደኛሞች ናቸው። ከዛ በኋላ ቤዚ ያለች፣ ቤዚ የማርኬ ጓደኛ ናት። ሀይሚ ደግሞ የብሩኬ ጓደኛ ናት። ስለዚህ ሀይሚ ከማርኬ ጋር ብትሆን ምንም ችግር የለውም። ምክንያቱም እሷም ባለትዳር፣ እሱም ባለትዳር ነው። ምንም ማለት አይደለም። ይሄ ከብልግና ጋር ምናምን እያያዝኩት አይደለም። ለምን የሰው ልጅ አይምሮ ከሌለው ከወንድሙ ሚስት ጋር ሊማገጥ ይችላል። አይምሮ ከሌለው ማለት ነው ህሊ ነው ካልገዛው። ግን ለይታም ቢሆን ደስ አይልም። እንደዚህ ትዳር ከሌላት ሴት ጋር እንትን ሲል ማለት ነው። ግን ጓደኝነት ሲመሰረት ደስ አይልም ልል ፈልጌ ነው። ግን ያው እዛ ግሩፕ ሆነው የጓደኛ ሚስት ጓደኛ ምናምን እሱ ምንም አይነት ችግር ያለውም። ለምሳሌ እንደ ማርኬና ሀይሚዬ አብረው ቢሆኑ ወይም ደግሞ ማርኬ ሀይሚ ፎቶ ፖስቱ ቢያደርግ ኖርማል ነው። ወይም ደግሞ ብሩኬ ቤዚን ፎቶ ፖስቱ ቢያደርግ ኖርማል ነው። እና ያው እኔ የራሴን ሀሳብ ነው፣ እናንተ ደግሞ የራሳችሁን ሀሳብ ኮሜንት ላይ ያስቀምጡልኝ። ዛሬ እንግዲህ በሉ እንግዲህ እንደፈለጋችሁ ስትወናወኑ አሉ።